እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንዴት አላችሁ? እኔ በጣም ሰላም ነኝ። እንደተለመደው ይህንን ቪዲዮ ላይክ፣ ሼር እንድታደረጉት ለብዙዎች እንድታረሱት በጌታ ፍቅር እያሳሰብኩ በቀጥታ ወደ ዛሬው ምራ ግብር እናልፋለን። አንድም የእግዚአብሔር ቃል መሰረት የሌለው ለሰይጣን የሚመች በአጋንንት የሚወድቀውንና በመንፈስ ቅዱስ ወደቀ የሚባለውን መለየት እስከማይችል ድረስ ሁለቱ አብረው እየተንፈራገጡ አቅም አጥተው እንዲህ እየተወዛወዙ ግራ እየገባቸው እስኪሄዱ ድረስ ኃይል ይሄ ነው ምን ያደርጋል እሱ እሱን ዛሬ ያደርገው የለም። እንደ ብትሄድ አውልያ ቤት እንዳለ እንዳለ እንዳለ ባለጀማው ጠቅላላ ሲንከባለል ታየዋለ። ምንድን ነው የሚያደርገው? እንዲህ አይነቱ ሰው አጥያተኛ ባለበት ወድቆ ቢነሳ ምንድን ነው የሚያደርገው? ልብስን ታቆሽሻለህ እንጂ፣ ምናልባት እዛ ጋ ያቆመውን ሰውዬ ታስከብረዋለህ እንጂ። ኃይል ማለት ይወላችሁ መጽሐፍ ቅዱስ ላይ የእግዚአብሔር መንግስት የሚያሰፋ ከሌላ ክፉ መንግስት ሰዎችን ነጥቆ ወደ እግዚአብሔር ምሕረት የሚያመጣ ደግሞ በግልጥ የእግዚአብሔር ቃል እንዲነገር የሚያደርግ ጥርት ያለ መልእክት የሚያስተምር ወይም የሚያስተላልፍ ጌታ ኢየሱስን የሚያልክ ሆኖ ነው የምናየው። This is the point, the main point. ብዙዎቻችን especially በዚህ በወንጌላውያን አማኞች ዘንድ የተለመደ ነገር አለ። መዝለል፣ መጨፈር፣ እንደ አሁሊያ መንፈስ ማድረግ፣ አቧራ መንከላወስ ወድቁ እንደገና እዚህ ጋር እንደው ጠምድሞ እዚህ ጋር እንደዚህ እንደዚህ ወጥሮ ይዛታል፣ ያፈርጣታል። አንሳው አንሳት ይባላል። እንደገና ትገለበጣለች። እንደዛ ያለ ነገር የለም። በተለይ ሴቶች ላይ ነው ይሄንን የሚለማመዱት፣ ስፔሻሊ በዚህ ዘመን ያሉ አገልጋዮች ተብዬዎች ማለት ነውና መጽሐፍ ቅዱስ ግን ይህንን ያስተምረናል ወይ? መንፈስ ቅዱስ ምንድን ነው ስራው? ለምንድን ነው የሚመጣ መንፈስ ቅዱስ ጀመር ከሐዋርያት ስራ ጀምሮ የመጣ ነው ቀድሞ የነበረ ነው መጥተዋል። ጌታ ኢየሱስ ክርስቶስ መንፈሴን እልክላችኋለሁ ብሎ መንፈሱን ደግሞ ልኮልናል። የጌታን መንፈስ ማለት ነው ተቀበልናል። በስጋ የተገለጠውን ጌታ ሊያከብር የሚመጣ መንፈስ፣ ወደ እውነት ሊመራን የሚመጣ መንፈስ እንጂ ሊያዘለን ና ሊያስጨፍረን የሚመጣ መንፈስ አላቅም። እናም ሐዋርያት ሥራ ምራፍ 1 ቁጥር 8 ላይ እንደዚህ ይልናል። ጌታችን ኢየሱስ ክርስቶስ በእርገቱ ወራት ሊያደርግም ሲል ለሐዋርያቱ እንደዚህ ብሏቸዋል። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ አላቸው። ከዛ ምን ያረጋችኋል? ኃይልን የተቀበላችሁት ጊዜ በኢየሩሳሌም፣ በይሁዳ ሁሉ፣ በሰማርያ እስከምድር ዳርቻ ዳርቻም ምስክሮቼ ትሆናላችሁ። ለምስክርነት ነው መንፈስ ቅዱስ የሚመጣ መስካሪዎች ሊያደርግ ነው። ለወንጌል ሥራ ነው የሚላከው መንፈስ ቅዱስ እንጂ ለመዝለል አይደለም። ወንበር ለመስበር አይደለም። እንደ አውሊያ ለመዝለል ለመጨፈር አይደለም። ስለዚህ ባካችሁን ንቃ። እኔ መንፈስ ቅዱስ አልገባኝም አሁን አልገባኝም። በዚህ ቤተክርስቲያን፣ በተለይ በፕሮቴስታንት ዘንድ ያለው መንፈስ ቅዱስ ጭራሽ እየገባኝ የሚያዘልን የሚያስጨፍር መንፈስ ቅዱስ እኔ በሐዋርያት ዘንድ አይቼም ሰምቼ አላውቅም። ነቢይ ለመሆን አንዱ የዚህ ዘመን ነቢይ ለመሆን አንዱ ትልቅ መስፈርት መሀይም መሆን በቂ ነው። ምንም አትፈራም፣ ምንም አትፈራም። ህግ ይጠይቀኛል ምናምን። ብር ይባዛል አባዛለው ስትል ብሔራዊ ባንክ እንደሚጠይቅህ እንኳን አታውቅም። አለመማር እንዴት ጥሩ እንደሆነ ገብቷል። ምን ብሔራዊ ባንክ ይጠይቀኛል? ብዙዎቻችሁ እንደዚህ ናቸው። እንግዲህ በዚህ ዘመን ጥሩ ደደብ መሆን በቂ ነው ነቢይ ለመሆን። የትክክለኛው መገለጫቸው ምክንያት እንደዚህ አስተምረዋል ማለት ሀብት ለማፍራት በፈጣሪ መባረክ ያስፈልጋል፣ ነገር ግን ከስራና ጥረት ጋር ነው። ለመጀመሪያ ጊዜ ለድህነት ጠበቃ ያየሁት ኢትዮጵያ ውስጥ ነው። ተው እባክህ፣ ድህነቴን አትንኩብኝ፣ ከነ ድህነቴ አሁን። ራስ ቢሌስ በእግዚአብሔር አደባባይ ስለ ብርም እሱ ነው ምነቅላሁና እኔ ድህነት ጠበቃ ልሁን እሱ ግን መተዳደሪያ ገንዘቦቹ አማኞቹን አስቀምጦ ጭራሹኑ አትስሩ ተጎልታችሁ በልጽጉ ብሎ መምከሩን ገቢው ሲመታ እንደሚጸጸትበት እርግጠኛ ነኝ። መኪና ስለ ቁልፍ ማለት ነው ደሞ ሳይደላኝ እንዲያወራው ቢደላኝ አስበው። አማኞቹ ሰርተው የሚከፍሉት አስራት ያነሰበት ደግሞ እንደዚህ በደንብ ሱሩና ብለን እንደግ ይላል። እንደ ቄንጤ ሰነፍ አለ እውነት እናወረከት እንደ ጤንጤ ሰነፍ የለም አንተ እንደ ቄንጤ ሰነፍ እንደምንም ተሟሙተን አስር ጥፍር ቀለም ያላት ሱቅ እንከፍታለን። ከዛስ እኛስ ከቅልፋችን ምንነሳው አስር ሰዓት ላይ ነው

ቃጥዊት ማን ወጥሮ እንደሚሰራ ወጥረ ሰርተ ጡንቻ ነው እንጂ የምታወጣው ወጥረ ሰርተ ባለጠጋቱ። አረ እንደ ምን አይነት ሰው ነህ! እንትን ምኑን ተመኑ ጋር ነው የምታገናኘው? ስንፍና ጭራሽ ከህይወታችን ማራቅ አለብን። ብዙ እድሎች ያመለጡ በስንፍና ነው። በጣም ብዙ ስንቱን ከፍቶ ይቻለው እግዚአብሔር ይሄ ነው በእውነት በእውነት ይሄ ነው በእውነት ይሄ ነው፣ ወይስ ከሐዋርያቱ የራቀ እንደውም ተው ሐዋርያቱን፣ እንደውም ከዘመኑ እንደውም ከዘመኑ ሚራቀ ወደ የትኛው ዘመን ያለ ነው ትምህርት እንደሆነም አይገባኝ ሐዋርያ ቅዱስ ጳውሎስ ምን ይለናል? ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 10 ላይ ደግሞ ከእናንተ ጋር ሊሰራ የማይወድ አይብላ ብለን አዘናችሁ ነበርና፣ ጌታ ራሱ ሐዋርያ ቅዱስ ጳውሎስ ቀን ቀን እያገለገለ ማታ ማታ ድንኳን ይሰፋ ነበር እንዲሁም ተከራይቶ ይኖር ነበር ሐዋርያው ቅዱስ ጳውሎስ የራስ ቤት መኖር አለብህ የራስ መኪና መኖር መልፋት የለብህ መድከም የለብህ የለብ ቁጭ ብለህ ትበላለህ ቁጭ ብሎ የመብላት አመት ነው ምናምን መጽሐፍ ቅዱስ እንደዚህ ለምን አላለም ነው መጽሐፍ ቅዱስ ቁጭ ብላችሁ ብሉ ለምን አላለም እንዴት ነው አስር አመት በለው እስኪ እንደው ምን አይነት ማይንዳቸው የጠበበና ማይንዳቸው የከሸፈ ትውልድ ቢኖር ነው እዚህ ጋር ነገሩ ባህሪያቸውን ተላብሰው ነው ያሉት የራሳቸውን የተኩላን ባህሪ ስለተላበሱ ተኩላ ምንም ጊዜ እንደዚህ ነው ይሄው መንጋውን ሊያጠፉ በመዳራታቸው ይከተሏቸዋል፣ ያለው ለዚህ ነው። ሐዋርያ ቅዱስ ጳውሎስ ቅዱስ ጴጥሮስ ማለት ነው። ሁለተኛ መልክቱ ላይ ምን ፍቅና ናሽሉ ካገባለው ይሄ ምን ፍቅና የሚባለው ምናፍቃን ትምህርት ብቻ ለም? ይሄ የአጋንንት የሰይጣን የራሱ ትምህርት ነው። ኦኬ። አስተኝቶ አስተኝቶ የሚያበላ ጌታ የለም፣ ሰርተ የሚባርክ ጌታ ግን አለ። ስሰሩ እግዚአብሔር ይባርካቸዋል። ሰው የዘራው ያንኑ ያጭዳል ነው የሚለው እንጂ ሰው ሳይዘራ እንደፈለገ እየሮጠ እየዞረ ያጭዳል የሚል የለም። ጤፍ ከዘራ ጤፍ ነው የሚያጭደው፣ ባቄላ አያጭድም። ከሐዋርያቱ ትምህርት ወዴት ሄዱ ነው የሚሉት ነው። እስኪ ደግሞ ጌታን ተቀበለ ብዙ ሰዎች ጌታን ተቀብለዋል። በነዩ ጭፋ አንተ ምን ሰርተሃል? ቁጭ ብለህ ተጎለተህ ተለፈልፋለህ ለምትሉ መልእክት አለኝ። እስኪ መልእክት አለኝ፣ እችኛውን ቆንጆ መልእክት አዳምጡት። የገንዘብ መስሪያ መንገድ ነው። ለምሳሌ ከሚያደርጉት ውስጥ ልንገር፣ ብዙ ጊዜ በነዚህ ሚዲያ ባላቸው ላይ ብዙ እስላሞች በቃ ጃብ የለበሱ ከንትን የመጡ ምናምን ጌታን ሲቀበሉ ብለው ያሳያሉ። ምንም የሚቀበል የለም። ግን እነሱ የሰሩት ምንድን ነው? አንድ በጣም እዛ ውስጥ የሚሰራ ሰው ሲነግረኝ ሂጃብ አሰፍጠው ስቶር ውስጥ ከተከምሮ ነው ያለዋል። መጥቶ በዛን ቀን ያችን የሚናገር ሰው ተከፍሎት ለምሳሌ አንድ ሺህ የሚከፈላቸው አለ እኔ ከእስልምና መጣው እንዲሉ 2000 የሚከፈላቸው አለ። 3000 የሚከፈላቸው አለ። ሂጃቡን ይለብሱና ያን ቋንቋ ኤክሰርሳይዝ ያደርጋሉ። ተጠቅመው ከንትን ነው የመጣው ከንትን ነው። እነዛን ሰዎች ፈልገህ ብትል ዘመድም የላቸውም ምንም የላቸውም። ከኛ ነው የመጡት ከእስልምና የወጡት የሚል ሰው የለም። ምንድን ነው ተከፍሎት የሰራ ሰው ነው። ልክ እስቶር ገብቶ ልብሱን ቀያይሮ ይወጣል። ያን ሰው እያታገኘውም ማለት ነው። ለሚዲያ ኮንሰፕሽን ነው አሁን እንደኛ አይነት ወጥተን የምንናገር ለምን ይቃወሟቸዋል? እነሱ እኮ ይኸው ብዙ ሰው ወደ ጌታ እያመጡ ነው፣ ወደ እግዚአብሔር መንግስት እየመለሱ ነው። ስንት ሰው እየዳነ ነው። ከእስልምና ውስጥ እየመጣ እየዳነ ነው። ዱልዬ መጥቶ እየዳነ ነው ይላል። ጌታን ተቀበሉ ብሎ ደግሞ 50 ሰው 150 ሰው ሦስት መቶ ሰው ያስቆጥራል በሚዲያ። እሱ ደግሞ አለ እዚህ ከተማ ላይ እንትኑ መናገር አልፈልግም፣ የሆነ ኮኦርዲኔተር አለ ለዛ ኮኦርዲኔተር ይላካል። ስልሳ ሺህ ሰው ኮኦርዲኔት የሚያደርግ ግሩፕ አለ። አንድ ቤተሰብ ማለት ነው ከተማ ውስጥ ያሉና ለዛ ሰው ነው የሚከፈለው። ስለዚህ አንድ ሰው መጥቶ ጌታን ተቀበልኩ ስል ለእያንዳንዱ ሰው መቶ መቶ ያስባል። እዛ የምትቆዩት ተኩል አንድ ሰዓት ወይም ተኩል ሰዓት ነው። እና መቶ መቶ ሰው ይታሰብላል። አምሳ ሰው ይፈልጋል ይባላል። አምሳ ሰው ይሄዳል ሰጥቷም ሳፈልጋለሁ ይባላል። በዛ ሂሳብ ነው ለሰውየው ለብቻ የሚከፈል ኮሚሽን አለ። ለነዚህ ጌታን ተቀበልኩ ለሚሉ ለሚናገሩ ቢቀበሉ እኛ ደስ ይለናል። ለምን እንጠላለን? ብዙ ሰው ግን ውሸት ስለሆነ ነው፣ ሌብነት ስለሆነ ነው፣ ቢዝነስ ለመስራት ነው፣ ሚዲያውን ለመሳብ ነው። ውጪ ያሉት ገንዘብ ያላቸው የዚህ እምነት ተከታዮች ብዙ ሰው ወደ ጌታ እያመጡ ነው ብለው እንዲላኩናል። እስከመቼ እንደዚህ እየተታለላችሁ ታርዳችሁ መጨረሻችሁ በትል በማንቀላፋበት እሳቱ በማይጠፋበት ስትጣሉ ያሳዝናል። ኦኬ፣ የነዚህ አጋፋሪና አጫፋሪዎችን ነው መልዕክት እያስተላለፍኩ ያለሁት። በርቱ በደንብ ከኦርቶዶክሶች ጋር ያለንን ልዩነት ብቆጥርልህ ሶስትም አራት አይሞላል። የኢየሱስ አማላጅነት ነው። እና ንብ ካሉ መጽሐፋቸውን እንደሚያማልድ እነሱም ሊያውቁ ይችላል። ቢያንስ በአድ ወልድ ከጊዜነ ኢየሱስ ብሎ ብዙ ልዩነት የለም ማለት የኢየሱስ መዳን በጸጋና በእምነትም እሱንም መምህሮቻቸው ሲያስተምሩ እየሰማን ነው። እኛም በስራችን ድናለን አላልንም እያሉ ነው። ብዙ ብትቆጥረው እኮ ሰባት አይሞላም። ይሄ እኮ የእብዶቹ ቡድን ልዩነታችን መቶ ሊደርስ ነው። ታዲያ እንደውም እዚህ ጋር ኦርቶዶክሱ ይቀርባል እንጂ ወዚህ ትሌ ነው ትራዲሽናል ሉተራን ምናምን በጣም እኮ ጤናማ ነው የእነዚህኞቹ የጎረምሶቹ የወጣቶቹ በየጣራም ይሮጡት ኮንፈረንስ ብለው ሰው ላይ እየተሯሯጡ እያሯሯጡ አንዱ አንዱን እያሯሯጠ ጩኸት በጩኸት የሚሆንበት ይሄ የእግዚአብሔር ቤት ነው አይደለም። የዱርዬ ቤት እንኳን ነው እማዝ ነው። ግን እዛ ቦታ ላይ የምትገኙ ሰዎች አለ መልእክት ነገረኝ የምትሏላቸው ስለዚህ፣ ተኪያ በሃይማኖትም አንድ አይደለንም እነሱ በሚገኙበት በእነሱ ጉባኤም ክብራችን አትተባበር። ሌላ ሃይማኖት ነው፣ ባዕድ እምነት ነው፣ እንግዳ እምነት ነው፣ መናፍቅነት ነው፣ ኑፋቄ ነው። ተጠንቀቋቸው። በስልክ እየደወለ በዚህ አካውንት አስገብ የሚል የእግዚአብሔር አገልጋይ አይደለም። ሶስት ትንቢት ሲናገር አንዱ በአጋጣሚ ስለገጠመለት የእግዚአብሔር ሰው ነው እንዳቲ ክርስትና ጽድት ያለ ብቸኛ የሰማይ ሃይማኖት ነው፣ የአብ ሃይማኖት ነው፣ ሃይማኖቴን ብሎ ራይ ላይ ተናገረለት። የዚህ ቅዱስ አምላክ የዚህ ሀያል አምላክ ሃይማኖት እንደዚህ አይነት ጎረምሶች ገብተው ቢዝነስ የሚሰሩበት አይደለም። እነዚህ ሰዎች ተደራጅተው ሙያ ውስጥ መግባት ነው ያለባቸው፣ ወይ ወደሆነ ነገር መሰማራት ነው ያለባቸው ነገ በወንጌላን አብያተ ክርስቲያናት ላይ መከራና ስደት የሚያመጡ ናቸው እነዚህ። እግዚአብሔር ቀኑን ክፉ አያደርግብን፣ ሀገሩን ሰላም ያደርግልን፣ ሁሉን ነገር በስርዓት በቁጥጥር ያደርግልን፣ በጸጥታ በዝግታ መኖር እንድንችል። አጉል ዘመን፣ ጠባብ ዘመን፣ ክፉ ዘመን ቢመጣ እነዚህ አይነት ሰዎች ያስበሉናል ያስበሉናል። ሁሉም እያሯሯጠ እንደነሱ እየቆጠረን ሁላችንን የሚያሯሯጠን የሚያከብረን የሚፈራን የለን እና ወደ እነሱ እንዳትተባበሩ፣ አትሂዱ። የፈለገ ነገር ቢሏቸው አምስት ሳንቲም አትውስጡ፣ ሌቦች ናቸው። እንግዲህ ይህንን ሰምቶ የማያሰውል ይህንን ሰምቶ የማያደርገው ቢኖር እሱ አሁንም ልንገራቸው፣ ቤቱ ባሸዋ ላይ ነው። ትልቁ ማዕበል ጎርፍ ሲመጣ የለም፣ ስር የለውም፣ መሰረት የለውም። በቃሉ አልታነጸም፣ በቃሉ ላይ አልቆምም። መሰረቱ ኢየሱስ አይደለም፣ መሰረቱ አለቱ አይደለም። ገንዘብ ነው፣ የዚህ ዓለም ሀብት ነው፣ የዚህ ዓለም አምላክ ነው አይምሮን ያሳወረው ማለት ነውና፣ ሀሰተኛ ነብይ ነው ማለት አንድ ሰው አልዳነም ማለት ነው። በግልጥ ነው። መጽሐፍ ምን አለ? ተኩላዎች ናቸው በጎች አይደሉም ግን ይላል ጌታ ኢየሱስ። ተኩላዎች ስለሆኑ ውስጣቸው ተኩላ ስለሆነ ውስጣቸው፣ ዳግም ስላልተወለደ ስላልዳኑ፣ የሚበላው ደግሞ የሚገኘው በጉ እዚህ ስለሆነ ቤተክርስቲያኑ ውስጥ ስለሆነ ወደ በጎቹ ሲመጡ የበግ ለምድ ለብሰው ነው የሚመጡት ይላል። የበግ ለምድ ማለት አንድ በግ ካረዳችሁት በኋላ ቆዳው ይወጠርና ከዛ በኋላ ይደርቅና የሆነ ነገር ይሆንና ወደ መለበስ ይለሰልሳል። በሞራ በምናምን እየታሸ ፀሐይ ላይ ከዛ ይለሰልሳል። ገጠር አካባቢ በኢትዮጵያ የሚኖሩ ሰዎች ይለብሱታል። በተለይ ብርድ ሲሆን ይለብሱታል። ያን ይለበሳል ለብሰው ይመጣሉ ነው የሚለው መጽሐፉ። ዝም ብለው እኔ ሐሰተኛ ነኝ ምናምን እያሉ ይመጣሉ አይደለም ያለው። ጌታ ኢየሱስ ያስጠነቅቀን፣ ሲመጡ የበግ ለምድ ለብሰው በግ መስለው ነው የሚመጡት። ሐሰተኞቹ ነቢያት ሊለብሱት ከሚችሉት ነገር መካከል አንዱ እኛ የምንናገረውን አማርኛ መናገር ነው። እኛ የምንናገረውን አማርኛ መናገር ነው። እኛ የምንጠቅሰውን ጥቅስ መጥቀስ ነው። እኛ የምንዘምረውን መዝሙር መዘመር ነው። ለእኛን መምሰል ነው የሚያስፈልገው። የዘመረ ሁሉ፣ የሰበከ ሁሉ፣ ያስተማረ ሁሉ፣ ጸሎት ቤት የመጣ ሁሉ እውነተኛ ነው ማለት አይደለም። በግልጽ ነው የመጽሐፉ የሚያወራው። ይመጣሉ፣ እናንተ መካከል። የሚመጡበት ደግሞ ምክንያታቸው መብላት ነው። በጎቹን ምን ማድረግ መብላት። ትዳራቸው የተበላ ሰዎች ብዙ ናቸው። ገንዘባቸው የተበላ ሰዎች ብዙ ናቸው። በምድር ላይ ሊኖሩ ሲገባቸው እንዳይኖሩ በሐሰት ሞተው የተቀበሩ ሰዎች ብዙ ናቸው። እዚሁ ነው የሚሆነው። በስብከት ሞኝነት የሚያምነውን ህዝብ ነው ማታለል የሚቻለው። በእምነት ነው። በቃ ጌታ በሞኝነት ነው አይልም መጽሐፍ ከየት እንዳመጣ ነው አላውቅም። አማኞች ሞኞች ናቸው የሚል ነገር የለም። የሚገርመው ኢየሱስ ክርስቶስን እንኳን ይከተሉ የነበሩ ደቀ መዛሙርት ያልገባቸውን ጉዳይ ይጠይቁ ነበር፣ ምን ማለት ነው ብሎ ሱ ይጠይቁ ነበር። ዘንድሮ ነው በሞኝነት ነው ይባላል። ኖ መጠየቅ አለብን። ምንድነው እሱ፣ ይሄ ለምንድነው የሚሆነው? ይበሏችኋል ይላል። ሊበሉ ነው የሚመጡት። እነዚህ ሰዎች የበሉት ሰው እንዴት ሆኖ ወደ እግዚአብሔር መንግሥት ሊገባ ይችላል? አይችልም። ሌላው ሊበሉን የሚችሉት በትምህርታቸው፣ በተሳሳተ ትምህርታቸው፣ ኢመጽሐፍ ቅዱሳዊ በሆነ ትምህርታቸው በትክክል በትክክል ባልተተረጎመ፣ በትክክል ባልተጠና መጽሐፉ የማይለውን ሐሳብ በመጽሐፍ ቅዱስ ውስጥ አሾልኮ በመናገር ይሄን ሁሉ ነው የምነግራችሁ። መጽሐፍ ቅዱስ የሚለውን ቀጥታ ስንሰማ ነው እግዚአብሔር ተናገረ የሚባል። ብሪሊያንት እንግዲህ እያስተዋለ ሰው ለራሱ መልካም የሆነውን ነገር አግኝቷል ብዬ ያስባል። ከዚህ ውጪ ከዚህ የበለጠ ነገር የለም ለሚያስተውል ሰው ማለት ነው። ማለት ማይንዱ ሴቱ የተስተካከለ ሰው ከዚህ ውጪ ምንም ነገር አያስፈልገውም ነው። የነቃ ሰው ዛሬ መንቃት አለበት። እንድትነቁ ነው ይህንን ያመጣው። መንቃት ያልቻላችሁ ማህበረሰቦች ስለሆናችሁ አብዛኞቻችሁ፣ እነዚህ ሰዎች ነብሳችሁን ወደ ሲወል ሊከተዋት ትሉ በማያንቀላፋበት እሳቱ በማይጠፋበት ወደ ጋሀን እሳት አብራችሁ ልክ አጋንንት እንደዛ አብሮ መውረድ እንደሚፈልግ መጣን እንደሚፈልግ እነዚህም ሰዎች አብራችሁ ከነሱ ጋር እሳት እንድትገቡ ነው የሚፈልጉት። የዚህን ዓለም አምላክ ሀሳባቸውን ልባቸውን አሳወረባቸው እንዳሉት ከነርሱ እንዳትሆኑ ፈራል ሀገራችን በሰማይ ነው ያለው፣ ዋርው ቅዱስ ጳውሎስ በሰማይ ነው ያለው። እነሱ አምላካቸው ሆዳቸው አምላካቸው ነውራቸውም በክብራቸው ነው። ሀሳባቸው ምድራዊ ነው ያለው። ለዚህ ነው ፍላጎታቸው ምድራዊ ነው፣ ከንቱ ፍቃድ ነው ያላቸው። መቼ ነው የምታስተውሉት? ስለ ጌታ ወንጌል መቼ ነው የምትቀኑት? ለጌታ ቤት መቼ ነው የምትቀኑት? እናንተ ለነሱ ወገንተኛ ስትሆኑ ጌታ እየተጎዳ አይደለም ወይ? እዚህ ጋር አሮን፣ እስኪ ለማንኛው ፓስተር ሙሉጌታን አንድ ጊዜ ሰንተናቸው እንመለስ ነብይ ሆኖ ሐዋርያ በእግዚአብሔር ቤት ስላደረጋችሁ እናንተ እግዚአብሔርን ቤት ስታምሱ መንጋውን ስታምሱ፣ የሰማይ አምላክ ይበቀላችኋል፣ ቤታችሁ ይታመሳል። ይሄ እርግጠኛ ሆኜ ነው የምናገረው። ስለዚህ አንዱ የምናምንቴነት መገለጫ ቅድስና ከእግዚአብሔር ቤት ገፍቶ ኀጢአትን በእግዚአብሔር ቤት አጉልቶ እርኩሰትን መዳራትን በእግዚአብሔር ቤት ማድረግ ነው። ዛሬ ቅጥሯ የፈረሰው በዚህ ነው ቤተ ክርስቲያን በእርክሰት በምናምንቴ አገልጋዮች እግዚአብሔርን በማያውቁ እናውቃለን የሚሉ ታላላቅ ቃል የሚናገሩ እንደነዛ አይነት ሰዎች እንደሚሆኑ መጽሐፍ ቅዱስ ይናገራል። እሱ ብቻ አይደለም የምናምንቴዎች መገለጫ። እዚህ በአንደኛ በሳሙኤል ላይ ስናነብ እነዚህ ሰዎች እንዲህ ይላል፣ የእግዚአብሔርን ቁርባን ይንቁ ነበር ይላል። ለእግዚአብሔር መሥዋዕት ሲመጣ መሥዋዕቱን ለእግዚአብሔር ቀርቦ በኋላ ካህናት መብላት ሲገባቸው ኮሚቴ አደራጅተው የሜንጦ ኮሚቴ፣ የሜንጦ ኮሚቴ። መጽሐፍ ቅዱስ ላይ ነው የሚለው አንብቡት። ከምዕራፍ ሁለት ከአስራ ሁለት ጀምሮ እንዲህ ላ ባነበው የኤሊ ልጆች ምናምንቴ ነበሩ፣ እግዚአብሔርን አያውቁም። የካህናት ልማድ በሕዝቡ ዘንድ እንዲህ ነበረ። ሰው ሁሉ መሥዋዕት ሊያቀርብ ሥጋ በተቀቀለ ጊዜ የካህናት ሎሌዎች ይባላሉ እነዚህ የካህናት ሎሌዎች ይመጡ ነበረ። በእጃቸውም ሶስት ጣት ያለው ሜንጦ ነበረ። ወደ ድስቱ ወይንም ወደ ምንቸቱ ወይንም አፍላሉ ወይም ደግሞ ወደ ቶፋው ይሰዱ ነበረ ይላል። እንግዲህ ተደራጅተው ነው ካህኑ ምናምንት ያገኝ ጋዩ ነቢይ፣ ካህኑ የእግዚአብሔር ህዝብ እያከሳ የእግዚአብሔርን ነገር እያቃለለ ኮሚቴ አደራይቶ ህዝብ እየደህየ እነሱ እየዘረፉ የሜንጦ ኮሚቴ። እነዛ የድሮዎቹ ከድስቱ ውስጥ ነው እነዛ ከምንቸቱ ውስጥ ነው የተቀቀለውን ጥሬውን ነው የሚጣይ በወስዱት። የአሁኑ ደግሞ በተደራጀ መልኩ የእግዚአብሔርን ህዝብ በማራቆት እነሱ ቢሊየነሮች፣ ቢሊየን አገልጋይ ድሃ እንዲሆን አላምንበትም እግዚአብሔር አገልጋዮች ድሃ ይሆኑ አይደለም፣ ሚሊዮን ቢሊዮነር ቢሆኑ አምናል። እኔ ድህነት ሰባኪ አይደለሁም፣ ግን ብልጽግና ማለት ምን ማለት ነው? ብልጽግና ማለት ከእግዚአብሔር ጋር መነካካት፣ ብልጽግና ማለት የእግዚአብሔር ክብር ለትውልድ ማምጣት። እነዚህ ምናምንቴዎች ግን ተደራጅተዋል። በኮሚቴ በምን አይነት የሜንጦ ኮሚቴ ተብሎ ተደራጅተው የእግዚአብሔርን ህዝብ ኪስ የሚያራቁቱት ትዳሩን የሚበትኑ እንግዲህ እንዳደመጣችሁት ነው። ፓስተር መስፍን ሙሉጌታ እግዚአብሔር ጸጋውን ያብዛለት። መቼ እንደምትነቁ ያሳስበኛል፣ መቼ አፕራይዝ እንደምታደርጉ ከተኛችሁበት። በጣም ተመስጦ ያለበት እንቅልፍ ውስጥ ናችሁ ብዙዎቻችሁ። እነዚህን ሰዎች የእግዚአብሔር ሰዎች ናችሁ ትላላችሁ። ከእግዚአብሔር የሆነ ሐሰተኛ የለም። እግዚአብሔር እውነት ነው። እውነት የሆነ እውነተኛ መንፈስ ያለው እግዚአብሔር በሐሰተኛ ሰዎች አይገለጥም። እግዚአብሔርን አያውቁትም። እንኳን አይደለም እግዚአብሔር ከነሱ ጋር ሊሆን እግዚአብሔር ራሱ አያውቁትም። መቼ ነው ወደ እግዚአብሔር ሐሳብ የምትመለሱት? ኑ ወደ እግዚአብሔር ተራራ እንውጣ አለ። ወደ ያዕቆብ አምላክ ወደ እግዚአብሔር ተራራ እንውጣ። እሱ መንገዱን ያስተምረናል፣ በፈለገው እንሄዳለን ነው የሚለው ቃሉ። በፈለገው እንሄዳለን ነው የሚለው ቃሉ። ለእግዚአብሔር ሐሳብ ለምን አንኖርም? ኦኬ ምድራዊ መተላለፎችን የተላለፍን ራሳችንን ለምን በሲኦል እናደርጋለን? እኔ ሐሳብ ይሄ ነው። ሌላ ሀሳብና አጀንዳ የለኝ። አስመሳይ ወንበዴዎች፣ በቃ ኪሳ አውላቂዎች። እኮ ኪሳ አውላቂ ዱርዬ እንደዚህ አይሰርቅም ዱርዬ እንደዚህ አይሰራም። እስኪ ሰመርንህ እንስማው። እስኪ ለማንኛውም ወንድማችሁ ፕሮፌት ጆሲ ነኝ ከባማ ሆሊ ፋየር ቤተ ክርስቲያን። እግዚአብሔር በረዳችሁ አቅም በዶላር በዩሮ በፓውንድ ዘር ብትዘሩ የበረከቱ ተካፋይ ትሆናላችሁ። እግዚአብሔር ደግሞ ህልና ህልናዋችሁን ይባረካል። እንደ እግዚአብሔር ካለው የምናገረው ይሄደን ካልሆነ ደግሞ እንደዚህ ሁላችንም ተሰብስበን ውጭ ሀገር ባሉ ሰዎች አማካኝነት የጎፈንዲ ሊሆን ይችላል። ዋሬቨር ብቻ የሆነ ነገር ከፍተን ወይ ደግሞ የዶላር አካውንት ከፍተን እዛ ቦታ ላይ በጣም ኢዚ በሆነ መንገድ ዶኔት እያደረጋችሁ ያተሰብስቦ በቃ ተገሶበት ወደዚህ እንዲላክ ብናደርግ ከዛ የስድስት ወሩ ብንከፍል ጸጋው ይኸው፣ አገልጋዩ ባሪያው ይኸው ወጥቻ አገለግላለሁ ያ አገለግላለሁ፣ እግዚአብሔር በሰጠኝ ጸጋ ማለት ነው። እኛ በጣም የምናምጥበት እዚህ ለእኛ ትልቅ ትልቅ ኢሹ መስሎ የሚታየን ነገር አሜሪካ፣ አውሮፓ በተለያየ ከኢትዮጵያ ውጭ ባሉ ሀገራት በጣም በጣም ቺፕ ነው። እት ወንድማች ፕሮፌት ጆሲ መሆንን እቀበላለሁ ተቀብያለሁ። ወንድማችን ቸርች የለም፣ ተማከባምላ መንፈሳዊ ቤተ ክርስቲያን ያልከው የለም። ባይ ዘ ዌይ ቤተ ክርስቲያኑ አሁን ሳሎን ቤት ነው ያለው፣ አንተ ቤት ነው ቤት ሆነ እያስተላለፍ ነው ባጭሩ። መሽከርከር ምናምን አያስፈልገውም። እንደ አንዳንድ ሰዎች መሸቀልና ገንዘብ ማግኘት ስለምፈልግና የሆነ የተለያዩ መኪኖችና ምናምን ተደግፌ መነሳት ስለምፈልግ ሱፍ አድርጌ መንገዋለል ስለምፈልግ በቃ ገንዘብ ቻፕ ዝግ ነገር መዝጋት ስለምፈልግ አዋጡና ትንሽ ገፍትሩኝ ከዛው አላቆሰው ነው በቃ ይሄን ባለፈው እንዳለው ልጅ

ልክ እኛን የሚጠቅመን ይመስል የአንተ እንትን ብለህ በነሳት የምር ማገልገል ከሆነ ፍላጎት እዛው ሳሎን ቤት ሆነ ላይን አታገለግልም? ለመኝታ ቤት ግባና አገልግል ወይ ግባና ተኛ እንዴ። እንደዚህ አይነት ጳውሎስ ነው ጴጥሮስ ነው እንደዚህ ገፍተር አርጉኝ ለመንጨቅ እነሳለሁኝ ብሎ ህዝብን ያስቸግራል። ቁሳቁስ ሟሉልኝ ብለዋል። ወንጌል ከሆነ ምሰብከ በግርዬር የምር እግዚአብሔር መንፈስ ከሆነ ያለ አስፓልት ላይም ቋቢ ሰው ይቅርታ፣ እንዴት ናችሁ እያልክ ስበክ አሁን አንተን ማቋቋም አቋቁሙኝ ይላል እንዴ? ዶክተር ጸጋ ያለው ሰው ማቴሪያል ግዙልኝ ከውጭ አገር ጎፈንድ የሚጠርተ በዶላር በዩሮ አካውንት አስገቡልኝ። ስትሪክትሊ ፈለጣኩኝ ይበቃ። ስትሬት ፎርዋርድ ይሄ በሃይማኖቱ የሚደገፍ አይደለም። ሰዎች ቤተ ክርስቲያን ውስጥ መባል ይሰጡ ይችላሉ፣ አስራት ሊያወጡ ይችላሉ። ቤተ ክርስቲያን ማምለኪያው አንተ አሁን ያለው ሳሎን ቤት ነው። ለአንተ ሳሎን ቤት አስራት ይምጣ እንዴት እንዴት ነው ነገሩ? እየተናበብን ያለ ነው እዚህ አገር ውስጥ አሁን እኮ ግራ አለንኩ እናንተ እናንተ ተው አደብ ያዙ ስንል አንዳንዱ አንዱ በእናንተ መንገድ ይሉት ይሳካለት ሰው መብታቸው ነው። እንደዚህ ሬሊጂየስ ምናምን ይላል የነገታ መብታ እንደ መብት እናንተ ይለኝ እምነቱን አክብሩት። መጽሐፍ ቅዱሳዊ አደለም አሁን አንተ ያልከው ነገር። መጽሐፍ ቅዱስ የእግዚአብሔር ሰው ነቢይ፣ ፕሮፌት ምናምን የሚባል ሰው ጎፈንድሜ አይሰበስብም። በዶላርና በምናምን ስጡኝ አይልም። አማኞች ናቸው ለእግዚአብሔር ቤት የሄንና በርከት ብለው የሚያረጉት እምነቱን እምነቱን ተከትለው እንትን ብለው አንተ አስተባብረህ ቁሳቁስ ግዙልኝ ለሶስት ለአራት ውጭ ሀገር ላለ ለሰው ከባድ ነው ብታዋጡ እቃዎች ማሟላት እንችላለን። ከዛ እንደዚህ አርገን እንደሰው ምንድነው ሰው አርጉኝ ነው ሰው አርጉኝ ገፍትሩኝ፣ መንጭቀ ይነሳለሁ። ቆሰቆሰው ነው ልልበስበት እንደሰው ነው። እንደነ ፓስተር እንትና አልጠራም፣ ሁላችሁም የምታውቁት ስለሆነ ተው። ግን ተው ተው፣ እንደ ላይቭ ብሮድካስት ከሳሉን ጀምር ከምናምን ቤተክርስቲያን ቸክ ላይሰንሷን አውጥተህ ቁጭ አድርገው ነው። አቤት ለማንኛው ወንድማችን እንግዲህ ወንጌላዊ አለምነ ጀንበሩ የእግዚአብሔር ልጅ ኢየሱስ ክርስቶስን እንግዲህ በቅፎ አድርጎታል። አሁን ሄዷል ወደ ጌታ። እንደሱ ያለ አገልጋይ በዘመኔ አይቼ ማላቅ ባይኔም ባላየው ባይነ ስጋም ባላየው ሰምቻለሁ ታሪኩንና ምን አይነት ኃያል ሰው እንደነበር። አለማንኛውም እስኪ ታሪኩን አጠርምጥን ባለች መልኩ እንስማት አለም ነው ጀመረ ያን ከተማችን ያናወጠ ሰው ባገሎቱ ብዙዎች ተደነቅንበት። ሰው እጁ ለመጨበጥ ሰው ሁሉ ይጓጓ እንደነበር ተቀር ተዛችን ነው ጌታ ራቱ ደግሞ ከነጋ ጣያ ፍቅር ነበረን። በዛ ሁሉ ሰዓት ህይወቱን ለእግዚአብሔር የሰጠ አማረኝ ሳይል እንደዚህ ሳይል ልብስ አማረኝ ሳይል ቤት ማሪኝ ሳይ መኪና ማሪኝ ሳይ በተወሰ የሚኖር ሰው ነበረ። ታላቅ የእግዚአብሔር ሰው ጉባኤ ላይ ሲቆም በቅድስና ስለ ቅድስና የሚሰብ ማንም ከአለምነ ጀንበሬ በላይ እንቅስና የሰበቀ ሰው የለም። ማንም ፊት ለፊት የሚናገር ቅን ሰው የእግዚአብሔር ነገር እንጂ የሚታየ ነገ የሌለው በብልጽግናቸው በረከት የሰጠ ሰው፣ በወንጌል ብልጽግናቸው እግዚአብሔር ያከበረ ሰው፣ በቅድስና የተመሰከረላቸው ሰው፣ ምንም አንዳች ነገር የማይገኝበት ሰው በዛ ጊዜ እሱ በነበረበት ጊዜ በጌታ ፈቃድና ሀሳብ እሱና አንድ ወንድማችን

ካለ በኋላ እንዲህ አለ። የነገ ፕሮግራማችንን ሰረዘዋል? የለምን አ እንኳን ዘማሪሁን አዘጋጅቻለሁ ለምን ሰረዘዋል ብሎ እየሳቀ አንችልም፣ አይገባሽም። አይ እየሳቀ ድሮ አማርኛ ሆናብሽ ነው እያለ ነገ እኔ የለሁም። የርት አይ አንተና ዶክተር ቀጥሉ። እኔ ከቻክ ደሞ ናዝሬት ነገ ብንገ

ነው እንግዲህ እንዳደመጣችሁት ነው። በህይወቱ የተገለጠው ክርስቶስን አድምቆት አሳይቶት ኦኬ፣ በነበረው ዘመን ሁሉ ጌታችንን አድምቆት አሳይቶት ያለፈ አገልጋይ። ክርዳዱን ከስንዴው የሚለይበት ጊዜ አውድማውን የሚያወጠራው ጌታ ወደ መቅደሱ ድንገት ስለሚመጣ ለሁሉም እንደየስራው የሚከፍለው ጌታ ስላለ በዚህም እግዚአብሔር ደስ ያሰኘኛልና፣ መጁ ነው። ተቃጥለን ተናደን አንቀርም፣ ተበሳሽተን አንቀርም። ጌታ ቤታ ኢየሱስ ክርስቶስ ስለሚመጣ ሁላችንም ከተኛንበት እንቅልፍ እንነቃ እለምናችኋለሁ። ኢየሱስ ይመጣል። ማራናታ